በስልጠናው ማጠቃለያ መልእክት ያስተላለፉት በአገልግሎቱ የስልጠና ዘርፍ አስተባባሪ አቶ ካሳው መኩሪያም ከኢኮኖሚ ድርጅቶች የሚሰበሰበው መረጃ ለዘላቂ ስራ ዕድል ፈጠራ ወሳኝ ነው ብለዋል። የተሰጠው ስልጠና የመረጃ ሰብሳቢዎችንና ተቆጣጣሪዎችን አቅም የሚያጎለብት መሆኑንም ጠቁመዋል። በዚህ በሀያ አምስት ቀን ውስጥ ባደረግነው ስልጠና ሰልጣኞች የሚገባውን እውቀት እንዲያገኙ በተደጋጋሚ ፈተና በመፈተን እንደገና በማሰልጠን ቅር ያላቸው ቦታ ላይ ያለ አንድ መሰልቸት በተደጋጋሚ ለሚያነሱ ጥያቄ መልስ በመስጠት ላለፉት ሀያ አምስት ቀናት እንግዲህ ሰልጣኞቻችንን ብቁ አድርገን ለዚህ ቀን አድርሰናቸዋል። ሰልጣኞች ከጥቅምት 1 2018 ጀምሮ በሁሉም አካባቢዎች የሚሰማሩ በመሆኑ ሕብረተሰቡ ድጋፍና ክትትል እንዲያደርግም ጠይቀዋል። ሰልጣኞቻችን ስልጠናቸውን ጨርሰው እዚህ ደርሰዋል። ከዚህ በኋላ ያላቸው የሚቀረው ስራ ምንድን ነው? ከጥቅምት አንድ ጀምሮ በይፋ መረጃ የመሰብሰብ ስራ ይጀምራሉ። ከጥቅምት አንድ ጀምሮ ይሄን የመረጃ መሰብሰብ ስራ ሲሰሩ በሚሄዱበት አካባቢ ላይ የኢትዮጵያ ስታስቲክስ አገልግሎት የኢኮኖሚክ ድርጅቶች ቆጠራ ባጅ ያለውን መታወቂያችን ነው ይዘው የሚሄዱት። ከማህበረሰቡ ጋር ይገናኛሉ። ቤት ለቤት ነው እየሄዱ የሚሰሩት። ህብረተሰቡም እንግዲህ እኛ አሁን እንደ ኢትዮጵያ አጠቃላይ ቢሆንም እኛ ያለንበት አካባቢ የከፋ ዞን ስለሆነ የከፋ ዞን አካባቢ ያለ ማህበረሰብ የከፋ ዞን ማህበረሰብ እነኚህን የእኛን ሰራተኞች የእኛን ባጅ የያዙ ሰራተኞች በየቤቶቻቸው መጥተው የዚህን የኢኮኖሚክ ድርጅቶች ቆጠራ በሚያደረጉበት ጊዜ አስፈላጊውን ትብብር እንዲያደርጉላቸው የቦንጋ ስልጠና ማዕከል አስተባባሪ አቶ ሀብታሙ ካውሳ ስልጠናው በስኬት እንዲጠናቀቅ ድጋፍ ያደረጉ አካላትን አመስግነው በቀጣይም ድጋፋቸው ተጠናክሮ መቀጠል አለበት ብለዋል። ኢዲጎ ጥናት መጥቶልናል። ለዛ ደግሞ ጥናቱን መንግስት አስፈላጊውን ትኩረት በመስጠት ስልጠናውን በትኩረት ተሰጥቶን በቦንጋ ፖሊ ቴክኒክ ስልጠና ቦታ ስደረግ በጥሙና ና በምጋባ ሁኔታ ሰልጣኞቹ በተከታታይ በሚገባው ስልጠናውን ሲያከናውኑ ከርመዋሉ። ለዛ ደግሞ ለትብብር ሲያደርጉልን የነበረው የፖሊቴክኒክ ሰራተኞች እንደውም ዲኑ ከላይ እስከ ታች ያሉት ሰራተኞች በመገባት ድጋፍ ሳደርጉ ስላለው ለነሱ ምስጋና። የቦንጋ ስልጠና ማዕከል ድጋፍ ሰጪ አቶ ሙልጌታ ኦሊ በበኩላቸው የሚሰበሰበው መረጃ ሀገራዊ ፋይዳ ያለው በመሆኑ መረጃ ሰብሳቢዎች በጥራት እንዲሰበስቡ አስገንዝበዋል። ሰልጣኞች ከስልጠናው ባገኙት እውቀት ተአማኒ መረጃ በመሰብሰብ የኢኮኖሚ ድርጅቶችን ቆጠራ ውጤታማ እንዲያደርጉም አሳስበዋል። በመድረኩ የተገኙት የከፋ ዞን ስራና ክህሎት መምሪያ ኃላፊ አቶ ሚሊዮን ኃይሌ መረጃ ለአንድ ሀገር እድገት ወሳኝ በመሆኑም ሰልጣኞች የተሰጣቸውን ሀገራዊ ኃላፊነት በአግባቡ መወጣት ይጠበቅባቸዋል ብለዋል። ስልጠናችሁን በአግባቡ ተከታትላችኋል። በወቅቱም ያው መክፈቻ ላይ እኔም ቁሜ መልእክት እንዳስተላለፍኩኝ በጥብቅ ዲስፕሊን እየተከታተላቸው እንደነበር ከጓደኞቻችን ከአሰልጣኞች ወይም ከአስተባባሪዎች ስንከታተል ነበረ እና የሚጠበቅባችሁ አካባቢያዊና ሀገራዊ ተልእኮ እውነት ለመናገር እጅግ በጣም ከባድ ነው። ከእናንተ የሚጠበቀው መረጃ በተለያዩ ጉዳዮች ላይ ውሳኔ ለማስተላለፍ የሚጠቅም መረጃ ነው የሚሰበስቡት። በዋነኛነት ደግሞ በዚህኛው ዙር አሁን እየሰለጠናቸው ያላችሁበት የኢኮኖሚ ተቋማት መረጃ አሰባሰብ እጅግ በጣም ወሳኝ ነው። በዚህ ግቢ ውስጥ በነበረው ዲስፕሊን መሰረት ታች ሲትሄዱ መፈጸም መቻል አለበት። የቦንጋ ፖሊቴክኒክ ኮሌጅ ዲን አቶ አንዱ አለም ገብረ መድህን በበኩላቸው ሰልጣኞች በኮሌጁ ውስጥ በነበራቸው ቆይታ ያሳዩት ስነ ምግባር የሚያስመሰግን ነው ብለዋል። ዳታ ለአንድ ሀገር ወሳኝ ነው። እናተ ሰበስቡት ዳታ ነገ የፖሊሲ ግብዓት የሚሆን ነው። የፖሊሲ ግብዓት የሚሆን ስለሆነ የእናተ ዳታ ወሳኝ ነው። የሀገሪቱን እጣ ፈንታ ማለት ይቻላል የሚወስን ነው በጣም ዲሲፕሊን ነበራችሁ፣ ትኩረት ሰጥታችሁ ስትሰለጥኑ ነበር። ለሌሎች ሰልጣኞችም አራያ መሆን የሚችሉ ነበራችሁ ማለት ይቻላልና በጣም ብትመሰገኑ ይገባቸዋል። የስልጠናው ተሳታፊዎች በበኩላቸው ከስልጠናው ባገኙት እውቀት ለመስክ ስራ መዘጋጀታቸውን ተናግረዋል። ስልጠናው አሪፍ ነው፣ ደስ ይላል። ቀጣይ ላይ ወተን የምንሰራቸውን ስራዎች እያንዳንዱን መስከረም አምስት ጀምረን እስከ ዛሬ አድርገናል። ደስ የሚልና አጓጊ ነገ ላይ ወተን ለምንሰራው ስራ ተነሳሽነት እንዲኖር አድርጎናል። ለሀገራችን ያለው አበርክቶ ምን ይመስላል የምለውን ለማወቅ የምረዳና ይህም ቆጠራ ከታች ከድስትሮ ጀምሮ ትልቅ ኢኮኖሚ ወይም እስከ ኢንዱስትሪ የሚያንቀሳቅሱ ሁሉ ያሉበትን ደረጃ ለማወቅ የሚያስችል ደስ የሚል ስልጠና ነበረ።